ሰላም ሰላም፣ ባለም ዳርቻ ያላችሁ የስንዱ ቻናል ተከታታዮች ሰላም ናችሁ? ሰላማችሁ ብዙ ስት ይበልልኝ፣ ያላችሁበት ባለም ዳርቻ። ዛሬ ይዤላችሁ የቀረብኩት ትናንትና ባቀረብኩት ቪዲዮ ማለት ነው፣ አንዳንድ ልጆች ምን ያህል እርግጠኛ ነሽ ይሄ ውሸት ወሬ ምናምን ብላችሁ አስተያየት የሰጣችሁ ልጆች ነበራችሁ። ይሄ ያቀረብኩት ኢንፎርሜሽን ትክክለኛና ትክክለኛ ኢንፎርሜሽን ነው እና እህቶቼ እንዲያውም ከዚህ ልንማርና ልንጠነቀቅ ይገባል። በሰው ሀገር በአሁኑ ሰዓት ሰው በጣም ብዙ ሰው ወደ አውሬ ተቀይሯል። ሰው ተቀይሯል። ስደት ላይ ራሱ መጥተን እንኳን ራሱ ትንሽ ማንማር በጣም ብዙዎች ነን ማለት ነው እና በዚህ ጊዜ ማንን ማመን እንዳለብን፣ ማንን ጓደኛ ማድረግ እንዳለብን፣ ከማን ጋር እንደምንቀርብ ማስተዋል አለብን። ይሄ ነገር በትክክለኛ የተደረገ ነገር ነው። እዚህ ሱዑድ ውስጥ ነው የተደረገ ነው። እና እህቶቼ ከማን ጋር መቅረብ እንዳለባችሁ ጓደኛ ማን ማድረግ እንዳለባችሁ ጥንቃቄ አድርጉ ለማለት ያክል ነው የመጣሁት። እና ጓደኛ በዚህ አጋጣሚ አሁን በብዙ ልጆች ባሎቻቸውን የሚቀሟሉ በጓደኛ በጓደኛ ገንዘባቸውን የሚቀሙ ልጆች አሉ። በጓደኛ ህይወታቸው በጣም ምስቅልቅል የሚላለ እና ጓደኛ መምረጥ አለብን። ጓደኝነት ከማን ጋር ነው የምንቀርበው? ያኔ ጓደኛችን ማን ናት? የእኛ ጓደኛ ማን ናት? ይሄንን ማወቅ አለብን እህቶቼ። ይሄንን ጥንቃቄ ማድረግ አለብን፣ ከማን ጋር እንደምንቀርበው ማን ጓደኛችን እንደሆነች ጥሩ ጓደኛ ነው ያለን መጥፎ ጓደኛ ነው ያለን ማወቅ አለብን። ምክንያቱም እዚህ ደግሞ የመጣ ነው ስደት ላይ ማንም የለንም በአቅራቢያችን። እናታችን፣ አባታችን፣ እህታችን ሁሉ ትተና የመጣ ነው። ስለዚህ ትኩረታችን ከስራችን ጋር ጓደኛ በእርግጥ ያስፈልጋል። ግን ከማን ጋር ማናት የኔ ጓደኛ ማወቅ አለብን። ማወቅ ማስተንተን አለብን እና ጥንቃቄ አድርጉ ለማለት ያክል ነው። ትምህርት ከዚህ መማር አለብን። በጣም ብዙ ልጆች በጓደኛ የሚበደሉ፣ በጓደኛ የሚሰቃዩ፣ በጓደኛቸው ባላቸውን የሚቀሙ፣ ትዳራቸው የሚፈርስ፣ ህይወታቸው ልክ እንደዚህ የሚያልፍ በጣም ብዙ ልጆች አሉ እና ልንማርበት ነው የሚገባል ልንማርበት ይገባል። እህቶቼ ጥንቃቄ እናድርግ፣ ጓደኛ እንምረጥ። ማናት የኔ ጓደኛ ማወቅ አለብን። ከማን ጋር ነው ያለሁት ከኔ ጋር የምትሄድ ናት እች፣ የኔ ህይወት ጋር የምትሄድ ናት እች፣ ጓደኛ ለእኔ የምታዝንልኝ ናት፣ ለእኔ የምትደግፈኝ ናት፣ ሀሳቤን የምትቀበለኝ ናት፣ የምትወደኝ ናት ብለን ማሰብ አለብን እንጂ ዝም ብለን ያገኘነው ጋር ጓደኝነት ዝም ብለን ተጣብቀን ከዛ በኋላ ደግሞ ችግር ሲፈጠር ማልቀስ ይሄ ስህተት ነው እና በእርግጥ አንድ ሰው ውስጡን ላናቀው እንችላለን፣ እንዴት ብለን ልናቀው እንችላለን? ግን ያስታውቃል በሆነ ነገር ትገምቻለሽ ማለት ጓደኛሽ ምን አይነት ሰው እንደሆነች። እኔ አሁን የምቀርባት ጓደኛ የምወዳት ጓደኛ የምላት ምን አይነት ሰው ናት አውቃለሁ ማለት አስባለሁ፣ ቢያንስ ትንሽ ነገር። እና አንዳንድ ሰው በቀል ይወዳል። ተጣልቶ ተቀያይሞ ጥርሱን ነክሶ የሚይዝ ነገር አላምጦ የሚይዝ የማይለቅ በጣም ብዙ ሰው አለ። እና ጥንቃቄ አድርጉ ለማለት ያክል ነው። እና በሰው ሀገር ሆናችሁ ደግሞ እናንተ በሰው ላይ ክፉ ነገር የምታደርጉ የጓደኛችሁን ባል የምትቀሙ የጓደኛን ህይወት የጓደኛን ገንዘብ የምትበሉ የእውነት ነገ ጠዋት መጨረሻችሁ አያምርም። ተጠንቀቁ፣ እግዚአብሔርን ፍሩ። በእውነት ምንም መንገድ አያስኪደንም ትንሽ ሊያንቀሳቀሰን ይችላል ግን የትም አያደርሰንም። እና የሰው ሀቅ አለን ከ የሰው ገንዘብም ይሁን የሰው ትዳርንም ይሁን የሰው ህይወትንም ይሁን ላለማበላሸት ለራሳችን ቃል መግባት ራሳችን ስራችን ትኩረት ላይ ማድረግ። ስደት ነው የመጣ ነው የሰው ሀገር ነው ያለ ነው። ክፋት ለማድረግ በእውነት አንደበታችን እጃችንን ብንቆጣጠረው የበለጠ ጥሩ ነው ለማለት ያክል ነው። እና ሰላማችሁ ብዝዝት ይበልልኝ። በዓለም ዳርቻ ያላችሁ ሁላችሁንም ወዳችኋለሁ። እየገባችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ቻናሌን፣ አሳድጉልኝ እና በጣም ነው የምወዳችሁ፣ ማከብራችሁ ስላዳመጣችሁኝ ከለ አመሰግናለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ።